አሰላሙ አሌይኩም ረህምቱላሂ ወበረካቱ። ደህ በዩትዩብ ተመልካቾች እንደምን ላችሁ እንዴት ናችሁ? ላኝ ከነቢ አልሐምድልላ ሁሉ ሰላም ሁሉ መልካም። እናንተ እንዴት ሰነበታችሁልን? ተጠፋፍተናል። ሰሞኑን ቪዲዮም እየለቀኩኝ አይደለም። እናም ደግሞ ያው ብቻ ተጠፋፍተናል በጥቅሉ ማለት ነው። ያው አልመቻችልኝ ስላለ ነው። ዛሬ ግን እንደ ምንም ምንም ምንም አመቻችቼ ቪዲዮ ልለቅላችሁ አስቤ ያለ ማለት ነው፣ ውድ ቤተሰቦችን። እንደዚሁም ዛሬ ይዤላችሁ የመጣሁት ቪዲዮ በጣም ለየት ያለ ቪዲዮ ነው ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉት። ከወደዳችሁት ደግሞ ላይክና ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እያለን ወደ ቪዲዮ አሰራር እንሄዳለን ማለት ነው። ነገር ግን ነገር ግን ወደ ቪዲዮ አሰራር ከመሄዳችን በፊት አዲስ ቤተሰቦቻችን እንኳን ደህና መጣችሁ ወደ ሂባይቱ ብያለን። ወደ ቀጣይ ቪዲዮ እናልፋለን ማለት ነው። እንግዲህ የዛሬው ቪዲዮ በጣም ለየት ያለ ነው ብያችኋለሁኝ። እውነትም ለየት ያለ ነው። በነገራችን ላይ ቁርስ ላይ መስራት እንችላለን። እኔ ግን እራት ነው ዛሬ ያዘጋጀሁት ማለት ነው። እና እናንተ ቁርስ ላይ ማዘጋጀት ትችላላችሁ። እኔ ግን ራት ላይ ነው እያዘጋጀውት ያለውት እና የማሳያችሁ የምስር አሰራር ና የቱና አሰራር ነው ማሳያችሁ ማለት ነው። እውነት ትወዱታላችሁ። ያው እንግዲህ ከተመቻችሁም ያው እንደዚህ ነበር ብላችሁ እንደምትነግሩኝ አልጠራጠርም ማለት ነው። አሁን ወደሚያስፈልገን ግብዓቶች እንሄዳለን። እንደምታዩት እዛ ጋ ያው በጽሑፍ መልኩ የሚያስፈልገኝን ግብአቶች አስቀምጨላቸዋለሁ ማለት ነው። እንግዲህ በተርቲቡ ደግሞ እዚህ ጋ የምታዩት ግብአት ነው የሚያስፈልገን ማለት ነው። ቪዲዮንውን እንደምትወዱት አልጠራጠርም። በዛ ላይ ደግሞ ጣዕሙን ስትቀምሱት ሂባዬ ሂባዬ እጅሽ ጣፍጣል እጅሽን አይቆርጥመው እንደምትሉ እርግጠኛ ነኝ ማለት ነው። ሁላችሁም ሰርታችሁ ሞክሮ ትላለሁኝ። አሁን እንግዲህ እዚህ ጋር ግብአቱን ካሳየዋችሁ፣ ዋና ዋናው ነገር ግን ግብአቱን ማየታችን ብቻ ሳይሆን ያ ያጠቃቀሙን ለፍተ ቀደሙን ማየት ይኖርብናል ማለት ነው ግብዓቱን ብቻ ስላየን ጣዕም አይሰጥልንም እዚህ ጋ ቁሊቱ ላይ ነው ትኩረት ማድረግ ያለብን ላለወኝ እንግዲህ አሁን ወደ ቁሊቱ እንሄዳለን በነገራችን ላይ እዚህ ጋ ምስሩን ነው መጀመሪያ የማበስለው ማለት ነው። ምስሩን ለተወሰነ ደቂቃ ግን ዘፍዘፍ ብታረጉት ያፋጥንላችኋል ማለት ነው። እኔ እንደዛ ነው ያረኩት። ያው ለመቀረጽ አልመቼ ስላለ ብረድስት ውስጥ ከጨመርኩት በኋላ ነው እያሳየዋቸው ያለሁት ማለት ነው። እና ምስሩ እንደዚህ አድርጌ ለብቻ ነው የማበስለው። እዚጋ ያዘጋጀውን ደግሞ ስጎ የቱናውን መስሪያ ነው። እዚጋ እንደምታዩት ደግሞ ዚብጣ። ያው ማድረግ ትችላላችሁ ለማለት ያክል ነው። አሁን እኔ የምጨምረው ዘይት ዘይቱን ነው ማለት ነው። ዘይዘይቱ በዘይ ዘይቱን ነው ዛሬ የምሰራው እናንተ ግን እንደነገርኳችሁ በዚህ ዳ መስራት ትችላላችሁ። በዘይት አዲ በሰመን መስራት ትችላላችሁ። ፍላጎታችሁ ነው ማለት ነው። እናም እዚህ ዘይት ዘይቱኑ ላይ ሞቅ ሲልልኝ ሽንኩርቱን፣ ነጭ ሽንኩርቱን ይጨምረዋለሁ ማለት ነው። ነጭ ሽንኩርቱ ቀላ ቀላ እስከሚልልኝ ድረስ አማስለዋለሁ ግን ጊዜ ለመቆጠብ ወ ጊዜ ለመቆጠብ እንደዚህ እያማሰልኩት በመሀል ወደ ምስሩ ይሄዳለሁ ማለት ነው። ከዛ ቅመሙን ነው የምጨምረው ማጂውንና ፍልፍል አስዋድ ይጨምርበታለሁ ማለት ነው። እንደምታዩት እየጨመርኩበት ነው እናም እየመጣሁ እያማሰልኩ ነው ጊዜ ለመቆጠብ። ከዛ ደግሞ እዚህ ጋር የምታዩት ብረድስት የቱናውን ስጎ ለመስራት ያደረግኩት ነው፣ ያዘጋጀውት ነው። እንደዚህ ካደረግኩ በኋላ የው ቃሪያውንና ከዝበራውን ሽንኩርቱ ቀላ ካለ በኋላ ከላይ ጨምረውና ከዛ የተወሰነ ማስለውና ያበሰልኩት ምስር ላይ ይጨምረዋለሁ ማለት ነው። ው እንደምታዩት ጨምረዋለሁኝ። ከዛ ለተወሰነ ደቂቃ ማስለውና ከደን አደርገዋለሁ። እዚህ ጋር ደግሞ እንደነገርኳችሁ የቱናውን ስጎ ነው እንቁላልም እሰራለሁ። በነገራችን ላይ የእንቁላሉንና የቱናውን ስጎ በአንድ ነው የምሰራው። በኋላ ነው ቲማቲሙን ካደረግኩኝ በኋላ እቀንሷለሁ ማለት ነው ለእንቁላሉ። እና እዚህ ጋር የቱናውን ስጎ ሰርቼ ከጨረስኩ በኋላ ደግሞ ቀጣዩን አብረን የምናይ ይሆናል ማለት ነው። በነገራችን ላይ በነገራችን ላይ ምስሩ ላይ ማለት ነው መጨረሻ ላይ ከቀነሳችሁት ከዝበራ ና በግዶንስ ማለት ነው ከላይ ታደርጉ በታላችሁ፣ ለመልክ ምክንያቱም ያኛው ጣዕሙ ከሽንኩርቱ ጋር እንትን ያልኩት ጣዕሙ ይሰጣል። እና ደግሞ ይሄም ለይታም ከላይ አሪፍ ነው ማለት ነው። ከላይ ታደርጉ በታላችሁ። እናም የቱና ስጎ እየሰራዊ ነው ማለት ነው። ያው እንደምትወዱት ተስፋ አደርጋለሁ። ቀጣዩን አብረን እና ይሆናል ያው እዚህ ጋር ደግሞ ያው ሰላጣም እንሰራለን። ማታ ማታ ሰላጣ ግዴታ ነው በቤታችን ማለት ነው። እንደዚህ የሆነ ነዋሽፍ ነገር ስናዘጋጅ ሰላጣም ይፈልጋሉ ና ያው የሰላጣ አሰራሩ ቀለል ያለ ነው። ያው ሁላችንም የምንሰራው ሰላጣ አሰራር ነው ማለት ነው። እሱም መናገር አይጠበቅብኝም እና ቪዲዮን እስከ መጨረሻው ተመልከቱ ትላለውኝ። እዚህ ጋር ያው እንደነገርኳችሁ እንትኑን እየቀነስኩት ነው ለእንቁላሉ ማለት ነው ስጎውን እየቀነስኩት ነው። ምክንያቱም እቱናው ስጎ ላይ ማለት ነው ቅመም እጨምርበታለሁ። እቲማቲሙ ላይ ግን አልጨምርም። ቲማቲሙና ሽንኩርት፣ ዘይት ብቻ ነው ማለት ነው። እናንተ ግን ቅመምን መጨመር ትችላላችሁ። ያው እኛ ግን ወይም እኛ የምንፈልገው ጣዕም አለው ብዬ የማስበው በዚህ መልኩ ስለሆነ ነው። እንደምታዩት እዚህ ጋር ቅመምን እየጨመርኩ ነው። ፍልፍላ ስዋድ ና ባህረት ምሸከል ልጃጅ እዚህ ጋ እንደዛ ካማሰልኩት በኋላ መጀመሪያ የማደርገው ከቱናው በፊት ካሮቱን ነው ማለት ነው። የፈጨሁትን ካሮት እጨምረዋለሁ። ከዛ ለተወሰነ ደቂቃ ወይም ሴኮንዶች አማስለውና ከዛም በኋላ ቱናውን የምጨምረው ታዩት? ምስሩ በዚህ መልኩ አብስለን ጨርሰናል። ማሻአላህ ሽታውን አጠይቀኝ፣ እውነት በጣም ነው ደስ የሚለው ማለት ነው፣ ሽታው ራሱ ማለት ነው። እና አሁን ሰርቼ ጨርሻለሁ። ከላይ እንደነገርኳችሁ ከዝበራ እንጨምርበታለን። ያው እዚጋ ብረት ድስት ትንሽ ፈለቀ ነው ቢሆንም ግን ይሄ ብረት ድስት ስለሚመቸኝ በዝን ነው መስራት የምፈልገውና በዚህ ሰራውት ማለት ነው። እናንተ በትንሽ ድስት መስራት ትችላላችሁ። ቱናውን ልጨምረው ነው። ካሮቱ ትንሽ መብሰል ሲልልን ማለት ነው። ለምን ቱናው ብዙም ጊዜ ሳት አይፈልግም። የተወሰነ ሞቅ ሞቅ ካለ ይበቃዋል ማለት ነው። በነገራችን ላይ ጨው እንዳትረሱ። ጨው እኔ አድርጌያለሁ። ያኩስ አድርገ ግን ያያችሁኛል መሰለኝ ምስሩ ላይ ማለት ነው። ነገር ግን አድርጋለሽ